ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የሞተ ሰው ይነሳል፣ የጠፋ ሰው ይገኛል። ሁለት ሺ አስራ ስምንት ማለት ነው። ሻይ ያዙ እሺ ቤተሰብ። ሻይ ሻይ ጣፍጣል፣ ሻይ ጣፍጣል። ከነዚህ ወሬኞች ማለት ነው። ወሬያቸው አይጣፍጥ፣ ምናቸው አይጣፍጥ፣ ምናቸው አይጣፍጥ። እና ፍራቋ መጣችላችሁ ዛሬ። ወይኔ አባቷ ነው የሞተ የሚመስለው ወይ እናቷ ናት የሞተች የምትመስለው ማለት ነው። ኢንሻላህ እንዶ አንቺን እንስለብሽ ቤተሰቦች ለነገሩ ቤተሰቦች ምን አደረጉ ምን አደረጉ ለነገሩ ማለት ነው እንዴ ጥሩ አይደለም ቤተሰብ ጋማ አልሄድም ጥሩ አይደለም ቤተሰብ ምን አደረጉ የእውነቴን ነው ቤተሰብ እንደዚህ አላሳድጉሽ ይሆናል እኮ ራስሽ ነሽ እንደ ስግጥ ያልሽ ሰገጤ እ አንቺ ጭራሽ ባለተደ አንተ ደግሞ እነዚህ የቡታገረ ወንዶች ማለት ነው እውነቷን ነው። እየተንቢ እንዶ አንቺስ እድሜሽ ይርዘም ማለት ነው የብታጅረን ወንድ አንድ የተገረዘ የለም። አንድ ወንድ የለም። ለዛ ነው እየተንቢ ራሱ ቆማ ይቀራችሁ ልንገራችሁ ማለት ነው። በዚህ አጋጣሚ ግን እኮ እየተንቢ ኦ እናቴ እየተንቢ ገድልኝ። እሷማ ኧረ እየተንቢ አውቄ ነው ሸኔ ቆንጆ አንቺንማ በጣም ነው የምወድሽ። ታውቂያለሽ፣ በጣም ነው የማከብሬሽ። ኦ እናቴ መልካም ልጅ ጋር ሄድኩኝ። ፈጣሪ ትግስቱን ስጠኝ። ከዛ በፊት አስቀይሟት ነበረ። ቢያንስ ዛሬ ይቅርታን እንዲጠይቋት አደርግና ችግሮንም በግልጽ እንዳለ ወንዶቹ አልጫ እናንተን እንዳለ ወንዶቹ አልጫ አንድ ቆፍጠና አለ ወንድ የለም። አንድ ቆፍጠና ያለ ቀበቶን የሚያስር ወንድ ይጥፋ። ራሳቸው ለእጅ ያስገባሉ። ደግሞ እንደ ወንድ ወንድ ይመስል ማለት ነው። እናንተ የሴት ቀሚስ ብትለብሱ ይሻላቸዋል፣ እኛ ብንለብስ ይሻለናል ሱሪያችን ማለት ነው። አንድ ቆፍጠና የለም። እናንተ ይቅርታ ብጠይቁ ይሻላል። ከአስቀየሙ ምንም አላስቀየሙን። ትክክለኛ ወሬ ነው ያወሩት አደል ምንድነው ያስቀየሙት? ምንድ ነው ክፉ ቃል ያወሩት ማለት ነው። ነግሬ ለምን ሰውን ብቸኛ ሆና ከራሱም ጋር አድርግልች ምናምን ና ያ ነገር ደግሞ እንደ አንድ ሰው ስታስቡ ትንሽ ይከብዳል የሚለው ነገር አስባለሁኝ። ይህ ማለት ነ ምን ማለት ነው? ሀይሚን ብትሆን በደንብ አድርጌ እንደማልንላእናንተ ሀይሚን ጦሰዱ፣ ጦሷን ውሰዱ። የእውነቴን ነው። አንተ ድራማ ስጀምር የሆነ ነገር ስጀምር እየሮጥ ከሃይሚን አቅፋት ትመጣለ እንጂ ሃይሚን ለጥፈት ትመጣለ እንጂ ማ የሃይሚን ጦሰዱ ሃይሚ ትክክለኛ ወንድ እጅ ገብታለች። ትክክለኛ ቡራ ጀግና የእናቱ ልጅ እናቱ ያሳደገችው፣ ገርፈው ያሳደገችው ቆንጥጣ፣ በኋላ እንጋ ያሳደገችው እናቱ እጅ ነው ያደገው ማለት ነው። ሃይሚ በብሩኬ እጅ ገብታለች። ገባችሁ? እንደናንተ አትሆንም ምንም ቢሆን ቢሰሩ ቢጣሉ እንኳን ድራማ የሆነን እንደናንተ አይነት ልክስክስ እንደናንተ አይነት በቃ እንዴት ልበላችሁ? ወይኔ ዛሬ እንዴት እንደተናደድኩ ማለት ነው። ጠፋች ብሎ ትናንትና መጥተው ዛሬ እያለቀሱ መጥ ሀይሚ ብትሆንስ ሃይሚ ምን ነው? ሀይሚ ሌላ ወንድ አፍቀራ ልክ እንዳንተ በአንዴ ከወንድ ጋር የምትሳሳ መስል ሀይሚን ስሟን ራሱ ይጠራል። እንደዚህ ጋር ድክመት አሏ አሉ። የሃይሚ እንትኖች ወይም ደግሞ ሀይሚን የሚወዷት ምናምን በድካማቸው ሊገቡ ማለት ነው። ሃይሚስ ብትሆን ኧረ እባክህ ሃይሚ ብትሆን ምንድን ነው ሃይሚ ብትሆን ገርፈናት ቆንጥጠናት ነዋ። ዝም አልልም። እኔ ብሆን ማለት ነው ሃይሚ ብሩኬንት ታከ ሌላ ወንድ ጋር ልክ እንደዛ ሴት አዳሪዋ ማለት ነው ሌላ ወንድ ጋር ሄዳ ትሳሳም ግንባሩም ስስ ምናምን እንኳን እንደዛ ልታደረግ ማለት ነው። ቡራም ቢሆን ሌላ ሴት ጋ ቢሄድ ማለት ነው። ልንገር እንኳን እንደዛ አይደለም አቅፎ እንኳን ፎቶ ብትነሳ ሃይሚም እንደዛ ቡራም እንደዛ ቢያደርግ ማለት ነው። እያንዳንዱ ኮሜንታተሮች ወይም ደግሞ ሃይሚና የሚወዱ እያንዳንዱ ኦዲንሶች ላያቸላ ግር ነው ብሎ የሚነሱት ማለት ነው። ስለዚህ አደባቸውን ይዘው ነው ቁጭ ያሉት ሃይሚም እናቷ እያሳደገች ቆንጥጣ ያደገች ልጅ ናት። ቡራም እንደዛው ሃይሚም እናቃለን እናቃለን። እዚህ ጋ ተናገሪ አትበል ማለት ነው። ሃይሚ ሃይሚ ይላል። እዚህ እንዳንተ አደለች የሚያደገችው ሃይሚ ማለት ነው። ገባ አደለ? እንኳንም እንትን አልሆነችም። አልልም፣ አልናገርም። እዚህ ጋ ፍ እናንተ ደግሞ የልቤን እንዳለ የሆዴን እንዳለ እንዳወራ ታድርጉኝ ማለት ነው። ግን እን ካወራው ደግሞ ሆዴ ባዶ ይቀራል። ደግሞ ሀይሚ ብትሆን ሲ ስብና ገልግሎ ስለዚህ፣ ሄርሜላም በጊዜው ጥሩ ጊዜ አሳልሰናል፣ መልካም ጓደኛ ነበረችለን። ስለዚህ አቅርበን ደግሞ በደንብ አድርገን ያለውን ችግር እንጠይቃታለን ማለት ነው። ቤተሰቦች ሄርሚ ከጎኑ ሆነን እኔ ደግሞ ማለት ነው እሺ ካለችኝ፣ ወደኛ መታ ከኛ ጋር መሆን ትችላለች። ቤተሰቦች አንዳንድ ጊዜ ሰውን በከፍ ረ እናንተ ዝች ብሉ ከነገ ሆነ አንዳንድ ነገር ቆርጦ ሚስቱ ጋአልሆን ቆርጦ ከዚች ጋአልሆን ቀርጦ ከውሽማ ጋአልሆን ማለት ነው። እየደው ሩታን እንትን ያባብላታል እየደው ሩታን ያስቃታል። እየመጣ ደግሞ ከዚች ጋር ይሆናል ማለት ነው። አሁን እንደ ሀይሚ ብትሆን አላ አንዳንድ እየጠላ ነው ምናምን ይመስለውና ማለት ሩስ እንደነገርኩ ያለችበት ሁኔታ በጣም የሚደብርና አንተን የሚል ነው። ምክንያቱም ከዚህ በፊት ምንም ምንም ብዙ ነገሮችን አብራቸው አሳልፋቸዋል። ዝም በል ወደ ዘያንተ ኮታኩት ወንዶች ማትረቡ ወንዶች እናንተ ማለት ነው። አሁን ወንድ አፋለኝ ብላችሁ ደግሞ ታወራላችሁ። የሆነ ነገር አሳልፈ ምናምን ምን አሳልፈ ምን አሳልፉ ማለት እንዴት ነው? እንኳን እሷ ማለት ነው እንኳን እሷ መታ ወንድ ጋር መታ ተለጥፋ ባለ ትዳር ላይ መታ ተለጥፋ አይደለም ማለት ነው። እኛ ስንት ነገር እንደ ቤተሰብ እንደ ፋሚሊ ልክ እናት ታቃላችሁ። ከኢትዮጵያ ከኢትዮጵያ ቀጥሎ ማለት ነው ያለን ሀገር ነው አይደለ? የኛ ሁለተኛ አገራችን ወይም ደግሞ አብረን ስምንት ዓመትም ሆነ ሰባት ዓመት አስር ዓመት አምስት ዓመት ሁለት ዓመት አብረን ቆይተን ያሳደግነው ልጅ ልክ እንደ ራሳችን ያሳደግነው ልጅ ትተን እንኳን እንሄዳለን። እኛ ማለት ነው እኛ የሆነ እንዴት ነው ይኸውላችሁ፣ እንዳለ የሚከታተሉት አረብ ሀገር ያሉ የመዳን ቀሞች ናቸው። ስለ ስደት ብትሉ፣ ስለ ሕይወት ብትሉ፣ ስለ ምን ብትሉ፣ ስለ ቤተሰብ ብትሉ እያንዳንዱ እናንተ የምታወሩት ቃላቶች ሙሉ ያሳለፉ ናችሁ። ገባችሁ? ስለዚህ ምንም ምንም ይሄና ብዙ ዓመት ያሳለፋችሁ እንግዲህ ሩታን እንኳን እንደዚህ አላላችሁም። እናንተ ሚስትየው እንኳን ማለት ነው ጥሎ ሰው አገር ሲሄዱ እንኳን ማለት ነው እንደዚህ እንትና አሁን ምን ይመስላሉ በእግዚአብሔር ስም ምናምን ነገር እና አሁን ደግሞ አንተ በእሷ አስት ርቃት እንኳን አይደለም ሰው ይቅር እና ይሁን አላመድከው ውሻ ራሱ እንትን ሲልበኝ ይከፋል፣ አለ ሲከፋል። እሷ ደግሞ በቃ በዛ ልክ ከአንተ ጋር ብዙ ነገሮችን ተላምዳ ምናምን ብላ አሁን ደግሞ በአንድ ስት ርቃት እየተሰማት ያለው ስሜት በጣም ከባድ ነው። እና ስለዚህ አሁን የሆነ የተፈጠረውም ነገር ተፈጥሮ ይሁን ምንም ነገር ይሁን ብቻ እሷ ካለችበት መታ እዚ ጋ ያስከፋል። ምን ድብን በሆነች ድብን ባለች ማለት ነው። ካለችበት መታ እናንተ ውሾች ውሻ ይብላችሁ እናንተስ ወጥም ሰዎች ምንም ሰዎች ይቅርታ መጠየቅ ካለባቸው ይቅርታ ጠይቀው፣ ብቻ ራሷ ላይ ጉዳት የምታደርስበትን ነገር ሀሳብ አስቀይረናል፣ ወደ ቀልቧ እንድትመለስ ገብቷላል። ምክንያቱም ይቺ ልጅ የሆነ ነገር የሚደርስባት ጸጸቱ ራሱ የሆነ ነገር ብትሆን ጸጸቱ አያስቀምጣችሁም። ገባችሁ? የሆነ ነገር ብትሆን ማለት ነው። ብትሆንስ፣ በሆነች ባደረገ ባደረገ ሁላችንም ማለት ነው።

ከእኛ ጋር ሆነ ጓደኝነት ብትቀጥል እንደ በፊቱ ብትሆን ነው እኔ ራሱ ምርጫዬ። ምክንያቱም የሆን ነገር ብትሆን ምናምን አለ ጸጣቱ ለእኛ ነው። እንደዛ ከሆነ ደግሞ ከሩታና ከሩታ ልጅ ትርቃለ ገባ። አንተ ሰውዬ ማለት ነው፣ አንተ ማትረባ ማለት ነው። ድሮም ወንድ አደለ? ድሮም ቆፍጣና አደለ? ቆፍጣና ወንድ ለሩታ የሆነ ሩታ እንዶ ምን ምን ምን ምን እንዶ እንዶ ምን በሆንሽ ቀን ነው ከሱ ጋር የተገናኘሹ ማለት ነው። እንዱ ምን ይሻል ግን እኮ ከሩታ በስ ከሩታ በፊት እኔ ማቆ አብርሽን ነው። ገባችሁ? ሩታን አላቃትም። ነገር ነበረ። ነገር ግን ቢሆንም ደግሞ በሴት ሕይወት ላይ እንደዚህ የሚጫወት ወንድ ባለ ትዳሮ ነው። ከሌላ ሴት ጋር ምናምን ለሷ የሚያዝን ሚስቱ እያለች ልጁ እያለ ትናንትና ካያችሁት በጣም የሆን እንዴት ነው፣ ዲፍረንት የሆነ በጣም የሆነ እንዴት ነው፣ እንዴት ነው፣ እንዴት ልበላችሁ፣ እንዴት ላስረዳችሁ የሆነ በቃ ልጅን ስላገኘው ደስ ብሎኛል፣ እንደዚህ ሆኗል፣ እንደዚህ ይሆኗል ብሎ እያወራ የነበረ ሰውዬ ዛሬ መጥቶ በአንዴ ማለት ነው ሄርሜላ እንደ ድሮ ጓደኛ እንድትሆን እፈልጋለሁ፣ የሆን ነገር ብትሆን ጸጸቱ ከን ለእኔ ነው ምናምን እያለ ሰሬ በሩን ጥፈት ናቸው፣ እነዚህ ቤተሰቦቼ

ምን አለመሰላችሁ አፈቀረች ምናምን የተባለው ነገር ማለት ነው። ቤተሰብ ልንገራችሁ ማለት ነው። ከኔ የበለጠ ጓደኞቼ ገብቷቸዋል፣ እኔ ግን ምንም አልገባኝም። አብርሽ ማለት ነው ጭንቅላቱ ማይንዱ ማለት ነው። በጣም ተፈቃሪ፣ በጣም ተወዳጅ ከሱ ሌላ ወንድ እንደሌለ ምናምን ያስባል። እኔ እኮ ግርም ነው የሚለኝ፣ አንተ ጉቶ የሆንክ ሰውዬ ማለት ነው ገባርል የመዳን ቅመም ስለሆንክ ነው እንጂ እንዴት ነው የመዳን ቅመም ፌመስ ስለሆንክ ነው እንጂ ብዙ ሰው አንተን አፈቀርኩ ብሎ ምናምን በአንተ ለመሸቀል ስለፈለጉ ነው እንጂ የሚሸቀሉት ወይም ደግሞ የሚሰሩት እንጂ ማለት ነው። ከልባቸው አፍቅሮ አይደለም። ስለዚህ አትሸወድ ማለት ነው። ጭንቅላትን ማንድን አስተካክል እ አስተካክል እስቲ ቆም ነገር ስሩ። ቆም ነገር ማለት ነው። በቃ ልጁ ቤቢ አሁን ተወለደ። ለልጁ በቃ ይህንን እየወረስክ ነው በቃ ምትሄዶ አንተ ምትሄዶ የምታልቀው ማለት የምትሞተው ማለት ነው። ያ ሁላችንም እንሞታለን ታውቃላችሁ? ግን አብረሽ በቃ ይህንን በቃ ለልጅ ይህንን እየወረስክ ነው የምትሞተው። በቃ አለቀ እያረጀ ምናን የምትሄደው የምሬን ነው እኮ ያንተን አሁን መልካም ምኑ ነው መልካምነት አሁን፣ የምናውረቋይ ጣ አረጋግተን ሰላም ባለው መንገድ በደንብ አድርገን እናገኛታለን ማለት ነው። ቤተሰቦቼ እና ምናልባት እኔ ስለተጫንኳቸው ሳይኮሎጂ ተጎታለች። በጣም የተጎዳሽ ልጅ ናት ሄርሜላ። በጣም በጣም ቤተሰቦቿ በጣም በአንድ በጦርነት አልቀዋል ምናምን አደለ? በቃ አለ፣ አደለ? ብቻዋን ነው ያለችው። ኢትዮጵያ ውስጥ ዘመድ የሚባል ሰው የላት። ባዷ ነው የቀራችው። እንደዛ እንኳን የቀራ ሰው እንኳን ራሱ ቆመ ለጥ ብሎ አሉ። በጣም ማለት ነው ገባቸው፣ አደለ? ሄርሜላ ግን ልክ ቤተሰቦቿን ምኖቿን በጦርነት ጨርሰ ማለት ነው። አልብቻዋን ቆማ ከአብርሽ ሌላ ወንድ ማንንም ወንድ እንደማታቅ ከእናት ወድ እንደወጣች ከአብርሽ ጋ ነው የነበረችው። አብርሽን ነው የምታውቀው። ከአብርሽ ሌላ ሰው ስታይ ሰው ሁሉ የሆነ እንትን አውሬ ይመስላታል ምናምን። እንደዛ ነው እያስመሰሉ ያሉት። እንደዛ ነው እኔ አላልኩም። እሺ፣ እኔ አላልኩም፣ እራሷቸው ናቸው ያሉት። ስለዚህ ስላወራው ደግሞ ማለት ነው እነሱ ያደረጉትን ነገር ወይም ደግሞ እነሱ በምስል ወይም ደግሞ በእንዴት ነው በአነጋገር ያደረጉት ነገር ወይም ደግሞ ግልጽ አድርጌ ስለነገርኳቸው አንቺ እንደዚህ ምናምን አልሰማችሁም፣ ጆሬ ድፍን ነው። ማንም አዞኝ ደግሞ ማንም እንትን ጄንዝ ሊያደርገኝ አይችልም። እሺ ገባችሁ? ልጅቷ መረጋጋት የምችል ከሆነ እኛ እንደዚህ ይቅርታ ጠይቀናት። ልጅቷ መረጋጋት የምችል ከሆነ ይህ ይቅርታ ማድረግ ወይም መጠየቅ መሸነፍ አይደለም። ኧረ፣ ይህንን ነውና እኔ ስላልኳችሁም ወይም አንድ ወንድም ምትሆን አንድ ወንድም ምን አጥፍቼ ነው ይቅርታ የምጠይቀው? በቃ ከአብረሽ ጋር ከተጣለም ተጣላ፣ ከሌላ ሰው ጋርም ተጣላ ተጣላ። ምን አጥፍቼ ነው እኔ ይቅርታ የምጠይቀው? እኔ እዛ ሰዓት ያወራው ትክክል ነኝ። አለቀ። ምንም አይነት ነገር ያጠፋው ጥፋት የለም። ግን ችግር ከእኛ ጋር ካለባት ያደረገው ነው ነገር ካለባት፣ ካንተ ጋርም ችግር ካለ ግልጽ አድርጋ ትናገር። እኛ ግን ምንም ነገር ያጠፋ ነው ነገር የለም፣ ክፉ ቃላት የተናገር ነው ነገር የለም ብሎ አንድ ወንድ። ቀበቶ ያስር የለም። ለነገሩ ምን ቂጣ አላችሁና ነው ቀበቶ የምታስሩት? እያንዳንድሽ ማለት ነው። እንደዚ ራሷ እንድታጠፋ እንደዚህ እንድትገባ አይደለም ጋር ነገር ደስ

ግን እናንተ ማለት ነው በዚህ ልክ በዚህ ልክ በዚህ ልክ ፊልተር ግን ጥሩ ነው በእናንተ የምሬን ነው በዚህ ልክ እኮ ፊልተር ጥሩ አይደለም። የምሬን ነው እኮ እንደ እናንተን በአካል ሰው ሲያገኝ እንዴት ነው ግን እንዴት ነው አብርሃም ማለት አሁንም ማለት ነው ነው እንዴት ነው ጠይም ሊባልም ጠይም አይደለም አሁን ጥቁር ነው ሄርሜላን አሁን በአካል አግኝቻት አላውቅም። ግን በዚህ ልክ እንደዚህ ፊልተር ደግሞ ጥሩ አይደለም እሺ ሀበሻ መሆናችሁን አትርሱ ሰማችሁ፣ ያው ለካሜራ ድምቀት ወይም ደግሞ ጽድት አድርጎ ለማቅረብ ምናምን ብላችሁ ነው። እንግዲህ ያው ሀበሾች እንደው ከረራችን ለመቀየር እንደው የማናደርገው ነገር የለም። ምን እንደሚሻለን አላውቅም። ቆይ እሞታለች አልተባለችም፣ ጠፍታለች አልተባለችም። ይኸዋት ይኸዋት። ስልክሽን አታነሽን። እራስሽን ተኛ፣ ርቅሻል ስደውልልሽ የተፈጠረ ነገር አለ። ልክ እናቷና አባቷን ቀብራ የመጣች እንትን አትመስልም ስታወራ ማለት ነው። የምሬን ነው። እኔ እኮ የገረመኝ ተውት እሷ ተዋት እሷ ተዋት ባለ ትዳር መሃል ላይ ገብታ ሲጀመር ትዳር ለመጥበጥበጥ የገባች ዳብሎስ ናት እኔ ገረመኝ ይሄ አብርሃም ተብዬው ማለት ነው ከጎኑ የቆሙ ወንዶች ማለት ነው እናንተ እናንተ ወንድ ናችሁ አንተስ ቆይ ቆፍጠና ትልም እህቴ ደግሞ አትበል ማለት ነው እህቴ ብትሆንስ ምናምን አትበል ሃይሚን በአፍ አትጥራት ማለት ነው ገባ አደለም አዎ ሃይሚ እኮ የሆነ በቃ የሆነ ቦታ ላይ በቃ የምታስገባ ቅምም ናት ገባ አደለ የሆነ እንዴት ነው ኦዲንስ እና ኦዲንስን ለማገናኘት ወይም ደግሞ የሆነ ድራማ ሲጀምር ሀይሚን ይዟት ይመጣል ማለት ነው። የሆነ ነገር ሳለ ጊዜ ሀይሚን አሁን ሀይሚ እኮ በቃ ሩታን ምጠላት ምናምን እኮ ለማስመሰል ነው። ገባቸው አይደል? ሀይሚ እህቱ ናት። ስለዚህ ሩታን ትጠላለች፣ ከአብርሽ ጎን ትቆማለች የሚለውን አስተሳሰብ ስለሚያስብ እንደዛ ነው፣ አምጥቶ እንትን የሚያደርጋት ማለት ነው። ወይኔ ፈጣሪ ትዕግስቱን ስጠኝ። ሩ ስሜት ላይ ያለው ብዛ ነው ሙስቂን ተፈውት ነው። ኮላም እዚህ ቆፍጣና ወንድ ነው። አሁን ይሄ ነው ለሩት እንትን የሚለው። ትናንትና አሁን ልጄ ስለተወለደ በጣም ደስተኛ በአሁን ሰዓት እንደኔ ደስተኛ ሰው የለ ምናምን ምናምን እያለ ከሩታ ጋር እየሄደ እያሳቀ ነበረ። ግን አሁን ይሄ ነው። ከዛስ አሁን የሆነ በጣም የተጎዳች ሰው የሚያጽናና ሰው ታውቃላችሁ? እያጽናናት እኮ ነው። በጣም ተጎድታ ማለት ነው። ታውቃለችሁ? ስለሌለኝ ማለት ነው። ነው አብርሽ፣ ጡጦ ስጣት። በእናት ጡጦ ስጣት። የሆነ እናትዮ ገበያ ሄደ ማለት ነው ልጅዮ እያለቀሰች ውላ ምናምን፣ ለእናትዮ ገበያ እንዴት ነው ጡጦ ምሰጥ መጥታ ማለት ነው እያለቀሰ ደርሳ ጡቷን መሰጥ እናት፣ ታውቃላችሁ፣ ልክ እንደሱ ናቸው እኮ ጡትን፣ ጡትን ስጣት ስጣት ስጣት፣ እስቲ ትንሽ አባብላት እስቲ፣ ህፃን አይደለች እቺ፣ ትልቅ ሴትዮ በሰባ ሰባት በአስራ ዘጠኝ ነው ሰባ ሰባት፣ የተወለደች የድርቅ ጊዜ የተወለደች ናት። ነገሩ አሁን እንደዚህ የሚያደርጋት ማለት ነው። አሳ ኮተሌታ አለ

ያንተ ደስታ እያየሁ እጽናናለሁ። የእሱን ደስታ እያየሽ ከተጽናናሽ የእሱ ደስታማ እያየሽ ነው። ጥቀጠል እያልሽ እያለቀሽ ቲክቶክ ላይ በየጊዜው የሀዘን እንትን ምናምን እየለቀቅሽ የነበረው ማለት ነው። ፎቶ ምናምን ቪዲዮ ማለት ነው። ገባሽ አይደለም? የአብርሽ ደስታ የሚያስደስትሽ ከሆነ የእሱን ለነገሩ እሱን ታፈቅሯልሽ ትወጂዋለሽ። እንዴት ነው? እሱ የምትወጂ ከሆነ የምልሽ ማለት ነው እሱ ከሚስቱ ጋር ሲሆን አንቺ የምትቃጠይ አሁን። የእሱን ደስታ የአንተን ደስታ እያየሁ እጽናናለሁ ትላለች። እንዶ እግዚአብሔር ጽናቱን እንዶ

ስለዚህ እኮ ከመጣሁ በኋላ ብዙ ነገሮች የተስተካክለዋል፣ እና አንተን መጣት ለእኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የነፋፍ ነውአላቅምቅምአብረሃበቃተረጋግናሳልገውን ነገሮችን በተለያዩ ዳይሬክሽኖች መመልከት አለብሽ። ይህ የህይወት መጨረሻ አይደለም።

ሰው አገኘው ብዬ ማስበው ሰው አለ። በቃ አቤር የምድሩ ሁላችሁ በእውነት ነው ብላችሁ እስካሁን በሰለፍ ነው እንኳን ክፉም ደግም አይተናል። ሪፈርዥና ቢ ግን ደግሞ ምንም በእናተ ጥላቻ የለኝም። ከእናንተ ጋር ውዬ ከእናንተ ጋር እንትን ስል ቤት ስገባ ጥሩ ስሜት ነው የሚሰማኝ። የሰው እንዳለኝ አይነት ስሜት ይሰማኛል። ነው ይህን ነገር በአንድ ማጣት በጣም ግን ከባድ ነው እንጂ በስራ በኩል የሚመጣብኝ ነገሮች ተቋቅሜ ነው ሁንም እየኖር ያለሁት ምንም የቀበሌ ነገር የለም። ግን ደግሞ ሰውን የመስለ ነገር እኔ እኮ የሚገርመኝ ማለት ነው እናንተ ቡታጅራና አዲስ አበባ እዛ ወደ ሳሚት አካባቢ ሰው የለም እንዴ? ሰው የለም፣ ሰው የለም ወይ? አንቺ እናትሽ ገና ወጣት አደሉ? እንደ እናትሽ ጋተውኝም ሰው እንደሌለ ሰው አሁን እናንተ ጋር መቅረብ ምናምን ሰው እንደመታቂ ሰው ምትሆኝ ማለት ነው። የእነሱን ትጠት ሲጀመር ማለት ነው እንደ እሷ እጃዙር ነው የምትሄደው። ገባችሁ አደለ? የሆነ ከእነሱ ጋር ስለተለየች እንደምታለቅስ እንደታመመች እንዳልቻለች ነው እየተናገረች ያለችው ነገር ግን አቶ አብርሀምን አፍቅራለች፣ ወይም ደግሞ ወደዋለች። መናገር ግን አትፈልግም። ገባችሁ አይደለ እነሱ እንዳስወጠዋት ምናምን ነው የምትፈልገው። አሁን ታያላችሁ፣ ትናገራለች ታያላችሁ ማለት ነው። ዛሬ እንግዲህ ታይሙ

የሆዴን እንኳን መናገር ጥሩ አይደለም። ሁሉም ነገር ካወራው ነገሮች ይበላሻል። ሁሉም ነገር ማውራት ጥሩ አይደለም ማለች። ያ ማለት እንግዲህ አብሪሽን ታፈቅረዋለች ማለት ነው። ስለዚህ አሁን ያዙልኝ ማለት ነው። አሁን እንደዚህ ያለችው አብርሃምን ታፈቅረዋለች ምናምን ብለን እኛ እናወራለን። እነሱ በቃ ነጌ ይመጡበታል። ከነገ ወዲያ በቃ ታያላችሁ። ይሄ ይሄ ይሄ እቺ ነጥቦ በቃ እንትን እንድንላት ነው። ገባችሁ አደለ? ስለተረበርኩ በጣም ይቅርቷ። ግን ደግሞ የተረጋጋው ነው ቢያንስ እንደገና ደግሞ ተመልሼ ያይ ካለው ብዬ ስላላሰብኩ ነው በዚህ ልክ የደነገጥኩት። በጣም ይቅርታ። እንደዚህ ተደብሼ ነገ ላይ የተኛውም ነገር የሚሆነው ፈጣሪ የፈቀደው ነገር ነው። ስለዚህ ፈጣሪ ደግሞ የፈቀደውን ነገር አልቀበልም ማለት ስለዚህ አሁን በቃ ነገር እኛ እኔ ራሴሽ ማራራቅ አለብን አለሽ። ለአንተ ደስታ ነው የራኩት አለች። እሱ እየተደሰተ ከሚስቱ ጋር አለ አይደል እና፣ ለምንድን ነው እያለቀሽ ፎቶ ምለቄ ምናምን ማለት ነው። እያለቀሽ ቪዲዮ ምለቄ ተናገሪ። ይሁን ሽዳ ብሎስ ማለት ነው። እኔ ምናልባት ከአንተ ብርቅ ነገሮች ይስተካከላሉ በሚል ነው ያንተ እንደስታ አስፈልግ ይህንን ጉዳት የመረጥኩት ነበክ። ስለዚህ ይህንን ስሜት እንዲሰማኝ ዛሬ እንደዚህ እንድጎዳ ምናምን አይደለም እና ደግሞ ይህን ውሳኔ ምስወስን በዚህ ልክ ይከብደኛል ብዬ ማላሰብኩም ታውቃለክ። ግን ደግሞ ልካ ስልኬ ላይ የምጠብቀው ሰው አለ ቀኑ ስልኬ ላይ የሆነ ስልክ ሳይደወል ሲቀር ምናምን በዚህ ልክ የለመድኩ አይነት አልተሰማኝም ታውቃለክ። ከተለያየን በኋላ ነው ነገሮች የአንተ አለመኖር ላይ ማተር ያደረገው ነው። ለዛ ነው ዝምታን የሚገጥቁት ታውቃላችሁ። ወንዶቹ እንዳለ ማለት ነው ባዘን ነው የሚያዋት ምናምን፣ በጣም አዝኗል። ልቅሶ ቤት ነው የገቡት የሚመስሉት ማለት ነው። እናንተ ብሎ ወንድ፣ እናንተ ብሎ ወንድ፣ እንዲሁም እናንተን የምታገባ ሴት ማለት ነው። እግዚአብሔር ነው ምላችሁ፣ እግዚአብሔር እኔ ምላለሁ ማለት ነው። ልንገራችሁ ማለት ነው። እነዚህ የቡታጅራ ወንዶችን ዩቱበሮችን የምታገባው አንደኛ ፌመስ ስለሆኑ ሁለተኛ፣ ገንዘብ ያገኛሉ ብሎ ስለሚያስቡ ገባቸ አይደለ? ሌላ ግን ከልጅነታቸው ጀምሮ የሚያልሙትን ወይም ደግሞ እንዴት ነው የሚፈልጉትን ወንድ አይደለም የሚያገቡት ማለት ነው። ልንገራችሁ ልንገራችሁ ወይም ደግሞ እንደ ሩታ ድራማ ሊያሰሯት አስገብቶ እዛው የሚያስቀራት በቃ እንደዛ፣ በአጋጣሚ በቃ ትዳር ይዛ እዛው የምትቀር እንደዛ፣ ነው ሴቶች የሚያገቡት እነሱን እንጂ እያንዳንዱ ማለት ነው ጭንቅላታችሁ ማፊ ሞክ የምሬን። ኧረ ወይኔ የሆነውን የሚሆነው። ተረጋጊ፣ ራስሽን አረጋጊ። ከዛም ባለፈ ከዚህ በፊት ብዙ ነገር አድርገናል መጥፎን ጥሩን ጊዜ እንዳልሽው አሳልፈናል፣ እና ያንን ነገሮች እኔም ፈረንጁ ሁሉ ስናደርግ የነበረው ነገሮችን ለማስተካከል እንጂ አንቺ ምን ነገር እንድትሆን እንደዚህ እንድትጨነቅ ይፈለገል። ምርቅ እንትን እለው ነገር አለ የምርቀቀው ነገር አለ። ያጠፋነው ነገር ካለ መጨረሻ መጨረሻ ፈረንጁን ብንም፣ እቅርታ ስለጠየቃችሁኝ አመሰግናለሁ። አሁን ታይሙ በጣም በዛ፣ ቤተሰብ በጣም ይቅርታ ዛሬ ቪዲዮ ማለት ነው። እና ሁላችሁንም አመሰግናለሁ ብላ ልጅቷ ሄደች።